አፈር ላይ ያንከባለል። እሺ እሺ፣ ሽማግሌ አለ ይሄ ነው። እሺ እኔ ነው የአፈር ላይ ልበዳ ብበዳ ራሱ አው ታደረኩ አድርገዋለሁ ነው የምለው፣ እየነገርኩህ ነው። ምንም ነገር ምንም ነገር ከማድረጓ በፊት ታስባለች አልኩህ። አምናበች ፈልገው ላደረገችው ነገር ምንም የሚያሸማቅቃት ነገር የለም።

ስልክ ደውል። የኔ ሲያስን ሌላ ስልክ ካለ፣ የእኔ ባዮ ላይ ሶስት ቁጥር አለ። በሶስቱ ወይ ቴሌግራም ወይ ዋትስአፕ ላይ ላክልኝ። አላሳይም ምናምን እንዳትያንሽ ደግሞ አሳያለሁ። የምታሳይ ብቻ ነው የምትናገር። ችግር የለውም ይላከው። ባዮ ላይ ቁጥር ላክልኝ፣ በቃ ከለጠፍሽ ግን የራስሽ አካውንት ነው። በኋላ ቢዘገብሽ ይይንዳት እኔ ልክ አይለጠፍም፣ አይለጠፍም። ለምን ይለጠፋል ማለት ለምን አይዘጋም ነው ያልኩት። ለምን ይዘጋ? አይዘጋም። ካደር በዱባዩ ቁጥርሽ ከላይ ባለው በዱባዩ በዱባይ ቁጥር ላክልኝ። እንደዚህ አንድ ጊዜ አንድ ደቂቃ ብቻ እንደዚህ አድርገሽ ታሳያለሽ። እኔ ነኝ አይደለሁም የሚለው መቼም ይለያል የሚባል ነገር የለም። ውሸቱን የሚባል ነገር የለም። ኮፕሊንግ እያደረገን ቤተሰብ እንደሱ ምን ያድርግ ጠላት እኮ ችግማታም ጥንባታም ናት። ፎቶ የላከችለት ሴትዮ ናት። እኔ ደግሞ ከማንም ወንድ ጋር አልጋ ላይ ወንድ ጋር እየተራገጥኩኝ ፎቶ ተነስቻለሁ የለኝም። በሙሉ ኮንፊደንስ ነው የምናገረው።

ነጃት ነኝ ያለውን ብዙ ብዙ አታውራ ላክላት። ይኸው ሁሉ ቪዲዮ መላክ ይሄን ያክል ያቆያል። ፎቶ መላክ ወይንም ለእሷ ላክላት። እናንተ ታዋጧት እንደሆነ እናያለን። ከእዚህ ያለበት እኔ ስለ ልጁ ማን እንደሆነ ምን እንደሆነ ብዙ ማውራት ስለማልፈልግ ነው። ሰውዬው እሷ ጠንቅቃ ታውቃለች ነጃት ስለዚህ እናያለን። ብዙ ማውራት ደግሞ አልፈልግም። በተግባር ላሳየችው ነው ይባላል። ቅሌትሽ አሁን ቪዲዮን ባሳየች ደግሞ እዛ ሸዋ ላይ የተጫወተችው። አንተ ሰውዬ እስኪ እንደወንዱ ያምካል እንዴ? እኔ ሴቷ እንኳን ያለምንም ማፈር ያለምንም መሸማቀቅ በራሴ ኮንፊደንስ ኖሮኝ እንደዚህ አሳየኝ። እኔ ልፈርበት እኔ ልዋረድበት እያልኩት ምን አባካሽ ለጠልጥካል

ንፍሩአንችን ሳር ድማ አራት መቶ ምናም ሰው ገባ ይሻ የዝንጀሮ ፖለቲካ ምን? እኔም አንድ ሺ ሁለት መቶ ሰው አለ ንግስተ ቤት ደግሞ ሶስት ደግሞ ሶስት እኔ ፎቶ የለኝም። ፎቶ ኖርማል ኖርማል በቃ ግን የለኝም። ልክ ይልሻለሁ ያለ ግቢ እና ይሄ በማንኛው ነው የላከው? በውጭ ነው ያልኩህ፣ በውጭው ላክልኝ በውጭው ቁጥር። በሀገር ውስጡ በማንኛው ነው የላከው? በሀገር ውስጡ ባህር አራት ቤቱ በጡት ማስያዣ እኮ ፎቶ መነሳትኛ ብርቃች ነው ያለው። አንተ ግማታም ትላ አንተ ቆሻሻ፣ የቆሻሻ ልጅ እመነኝ እመነኝ። እኔ መቼም አልወድቅም፣ መቼም ማለት ነው። መቼም ትወድቃለሽ። አንቺን ውጥቀት የሚፈልግ እና ምናባቱ ስሜን በሽተኛ ናት አላችሁ፣ እንደዚህ ናት አላችሁ። ደግሞ ይህንን ፎቶ አመጣችሁ። ወፍ እኔ ነጂ በሙሉ ኮንፊደንስ ቪዲዮ ካላችሁ፣ እንደዚህ የመማግጥበት እንደዚህ ማስረጃ ካላችሁ፣ በማስረጃ ኑልኝ እያልኩ ነው። እኔ ልፈርበት፣ እኔ ልዋረድበት አረ ታይ ታይ ታይ ግን ታይ ግሩፕ ላይ አስገብቼ ደግሞ እራስ ደግሞ ፎቶ ከየት እንዳመጣው ይነግረኛል። እራስ ምንም ነገር ሊደብቀኝ አይችልም። እራስ እራስና እኔ በምንግባባበት እንግባባለን። ደግሞ ማንም ሰው ሊልክለት አይችልም። አንድ እሷ ብቻና ብቻ ናት ጓደኛዬ ብዬ ደግሞ ሱማን ጠርቻ አላፈምሳትም። እግር ነው ሱማን ጠርቼ ማፈምስ ቲክታከሩት ቶ ግማታም እኔ ነኝ እንደምስ፣ ልጅቱ አ ቲክታከር ነች ማለቴ ቲክቶክ አላት የላክሽላት። ስማን ጠርቻ አላፈምሳትም። ተማን ነጂን ለማን ግን ገና ብዙ አመት ይፈጅባታል። መሆንም አትችልም ነጂ መሆንም አትችልም። ይቺ ግማታ ሄዱበት። ምንድነው እናቀሳስር ወይስ ምንድነው? ጽጌ ምን አቀሳስር፣ አቀሳስር ታጣጣ ነው በቃ ሄዱበት፣ ሄዱበት እናማ ማለት ናንተ ጥማት ከነዚህ አጠገብ ያለው ቆሳሽ የምር እውነት ነጃት ባይዘው የታመሹ ግርማ ሞገስ ካለው ሰው ጋር ነው። አያምረም? ያምራል። በጣም ደግሞ ከማን ጋር ነው የሚተጫውቱኝ? አላ ያላ በስ ያቀሳሰረ ያለው በደንብ አድርገሽ ያቀሳሰረ። ምን አገባኝ እኔ እኔ ደግሞ ማለት ነው፣ እኔ ራሴን ነፃ ማውነት እንደው ቪዲዮ ቢኖራቸውን፣ እኔ እኮ ወንድ ጋር እየማገጥኩኝ ባዶ ፎቶ ያለው ፎቶ ቢኖረኝ፣ ለሰከንድ ዳክል እኔን የሚታገስኝ ሰው አለ ብለህ ታምናለህ? ፋም እሱ እሱ ችግር የለውም ግን እሱን አስጥተሽ ዘርጊ። እኔ ምንም አላሰጣውም። ይሄ ቆሻሻ ግማታም ይመጣል ይፈሰለ ለጦ ለቤቴ። ሲጀመር ቼክም አላደረግኳቸውም፣ ቼክም አላደረግኳቸውም፣ ወላ እሱን ወላ ከድርን እኔ የገረመችኝ ሴትዮ ብትኖር ያችን የትናት አልገረመም። ደግሞ በኤች አይቪ በሽተኛ ናት ያሉ አልተሳካላቸውም። ወንድ አንጠልጥለው መጡ። አሁንም አልተሳካላቸውም። እኔ ደግሞ እመነኝ እመነኝ፣ እኔ በጣም የሚወዱኝ የሚያዝኑልኝ ወንድሞች እናቶች ስላሉ ደግሞ ራሴን ነፃ መሆኔን ደግሞ ሄጅ፣ ሆስፒታል የሚባል ነገር አለ እዚህ ሀገር። መቼም ኤች አይቪ በሽተኛ ሆነ ከሆስፒታል መውጣት ማለት በጣም እሄዳለው፣ ደሜን ሰጣለው፣ መረመራለው። ነጃት ከሆስፒታል ትወጣለች አትወጣም የምታወት ይሆናል ብሎ ሳልዘጋ ላይፍ ላይ እያለው ነው ምገባው። እኔማ ራሴ ማጽዳት አለብኝ። የማንም ለሀጫም እየመጣ ስሜ ሊያሰጥስፋኝና ሰው ሊያሳጠኛል። በአንቺ ላይ ቢኖርብሽም እሱ ነርሽው። እንደምን አባታችሁን እሱኝ ነው የሚሉኝ እሺ

አማኒን እኔ ደግሞ ማለት ነው ማብራራት ራሱ ቢኖርብኝ ስለዚህ ሰውዬ ማብራራት የምችል ሴት ነኝ በኮንፊደንስ ግን ለምን ለነዚህ ብዬ እነማን ናቸው ምንድን ናቸው ያ ያሳዝነን ብቻ አንድ ቀን ድሮ ድሮ አንድ ቀን ካርድ ልካልኝ የማታውቅ ሴትዮ ናት እንግዲህ ልበሺ ብዬ ተብዬ የተሰጠውትን ልብስ እየሸጥኩ ነበር የምደውልላትኝ ኦኬ አንድ ቀን የእኔን ፎቶ እያንጠለጠለች ታዋቂ ሆነች ከዚያም በኋላ እኔ ጋር ስንጣላ ወላሂ ፎቶ ስትፖስት ራሱ ቫራ ላይ ወጣላት። አንድ ሺህ ሰው እንኳ አያትም፣ ሴትዮዋ ማለት ነው። አሁንም ስም ጠርቼ አላፈምሳትም፣ ግን የሰውዬውን ፎቶ ቦታ ትስቸው። እርግጫቸው እያንዳንዱ ዛሬ ሂጅባቸው እምሽክሽክ ያርጋቸው። በጣም ነው የምንቃቸው፣ አይመጥኑኝም። እኔን ለመሆን ብዙ አመት ይወስድባቸዋል። ታኔ ታብታብ አረጋለውኝ ይሄው ይሄው የግማታ ራሴ የሚባል ጥባታ መጣ። እሁድ ዘበ አልጫ ሴታ ሴት፣ ይህ ውሻ ኦኬ ነው ባይ ነው ወንድ አይደለም። በኮንፊደንስ ቁጭ ራስ ግጠመኝ፣ ገጥማቸዋል እናንተ የእርቃት ፎቶዬን ካመጣችሁ ቪዲዮ ከመጣችሁብኝ ብኝ እናንተ አስር አንበሳ ወርዳለሁ ብዬ ቃል ገብቻለሁ። አምጥና ፖስቱልኝ። እዚህ ጋር ሴት ልጅ ስለሆነች አማራ ስለሆነች የሚባል ነገር የለም። ፎቶ ነበር ያላትኝ ጓደኛዬ፣ ፎቶውን ሰጣችኋለሁ። ስለዚህ ቪዲዮውን ቢኖራችሁ ስለምትፖስቱ ፖስቱ። የሆነ ሰርፕራይዝ ተደርጌ ስልክ ተገዝቶልኝ ምናምን ብዬ ስልክ ብቻ ነው የላኩላትኝ ቪዲዮ ማለት ነው ሷ ጋር ያለኝ። ከዛው ውጪ ግን ወንድ ጋር እየተላላስኩ ምናምን ነገር እኔ በህይወት ዘመኔ አድርገውም አላውቅም። ሞክሩኝ። ይሄው ሜዳው ክፍት ነው። ያሳፍረናል፣ እንደዚህ አይነት ጊዜ ላይ መድረሳችን። ወንድ ልጅ መንደር ለመንደር እየዞረ ምንም አያሳፍርም። ለምን ያሳፍራል? የሚያሳፍረው ወንድ ልጅ በዚህ ደረጃ ወርዶ እንደዚህ ራሱን ሲያሳፍር ነው።